ያልተቸ ነገር የለም። አንተው ሊቦ ስልኬን አንተ ነው የወሰድከው። አረ ነገሩ እንኳን እንደስ አይደለም። ዝም በል እባክህ ሌባ። አረ ማሚ ትልቅ ሰው ናቸው እናዳምጣቸው። ትልቅ ሰው ቢሆንስ ክብሩን እረስተዋል። በጣም ያሳዝናል። የሀና አባት እና የሀና አሰሪ ተገናኝተው የሀናን አባት ሰደበቻቸው፣ የሀናን አሰሪ ማለት ነው። አንዳንድ ጊዜ ግን ለምንድን ነው ሰዎችን ረጋ ብለን ቢያንስ የሚከበሩ ሰዎችን የማናከብረው አረጋ ብለን ነገራቶችን እማናሰላስለው አንዳንዴ መልካም ሰውንና መልካም እንሰራለን ብለን ነገር ግን ሰው እኛ እንዳሰብነው እኛን አይመዙንም። መልካም ስራችን ገደል ይገባል። ያው ለሰዎች ነው እንጂ መልካም ስራችን ገደል የሚገባው ፈጣሪ ጋ መልካም ስራችን ገደል አይገባም። አንዳንድ ሰዎች ጋር ግን እኛ መልካም ስራ ይታያቸው፣ መጥፎነታችን ብቻ እንጂ። እንግዲህ ሀያና በቀደም ወደ ስራ ተመልሳ ነበርና ስራዋ ሰርታ ጨርሳ ስታሰናበት ሸዋር ውስጥ ያነበር ከነ ምናሴ ቤት ማለት ነው። ሸዋር ስቶስ ደግሞ አንገቷ ላይ አባቷ የሚያደርጉላት ስጦታ ረስታ ሄደ ነበር። እዛ ስታሄድ እንግዲህ አባቷ ሲጠይቋት በጣም ነበር የደነገጠችው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ ሰዎች እንደምናችሁ ከነገ ሁሉ ሰላም አልሐምድሊላሂ ረቢል ዓለሚን በየለችሁ ብላ ለሰማች ያብዛላችሁ፣ እያልኩኝ ሀና ተከታታይ ድራማ እንግዲህ አስተማሪ ድራማ ነው። ውድ ቤተሰቦች ቤተሰቦች ሰብስክራይብ አሽር ያላችሁ ቤተሰቡ ሁኑ ማለት ነው። እንግዲህ ሀና በቀደም አንገቷ ላይ ያለውን የአባት ስጦታ ረስታ ሄዳ ነበር ከነ ምናሴ ቤት እዛ ሄዳ ደግሞ ልትወርቅ ስትል ስትል ያብስ አንገቷን የለም። በጣም እንደነገጠችው ና ስራዋ ቦታ እንግዲህ ሸዋር ሶስት ረስቼ መጣሁ ብላ አባቷ ተናገረች ማለት ነው። አባቷም ደግሞ ስለ ቦታ ሸዋር አለ እንዴ እያሏት ነበር። ና አንድ ቤት እኮ አባት አለ እያለች እያስራ እያረሳሳች ነበር። ከዚህ እንግዲህ ጆሮ ደግሞ ከሀና አባት እንግዲህ ወደ ብርስት ቤተ ክርስቲያን ዟቸው እየመጣ ምግብ ሊበሉ ቁርስ ምግብ ቤት ገብተው ነበር። ያን ጊዜ እንግዲህ ምናሴ ከእናቱ ጋ ቤተ ክርስቲያን ሄዱ። ሲመልስ የምናሴ እናት ለምን ውጭ ላይ ምግብ አንበላም? ቆየን እኮ ውጭ ላይ ምግብ ተበላንትና ምግብ ቤት ይገባሉ ማለት ነው። ያን ጊዜ እንግዲህ ስልኳን ጠረን በዛ አርጋ የምናሴ እናት ምናሴ ደግሞ ስልኩ ላይ ታጠዷል ራሱ ስልክ ላይ ማለት ነው። እና ጆሮ በሩቅ ቁጭ ብሎ ነበር ከሀና አባት ጋር። ያን ስልክ እንደምን ብሎ እጁ ያስገባል ማለት ነው። የምናሴ እናት ስትመጣ ደግሞ ስልክ ያሳስትለው። አይ ስኮል አስቀመሽ ሚላታል። እርግጠኛ ነኝ ያስቀመጫለሁኝ አንተ ጋር ካለ ብላት ጠይቋል። ሄሮ እኔ ጋ እንዴት ነው የሚኖረው? መኪና መኪናው ውስጥ ይሆናል። እርግጠኛ ነሽ ግን እዚህ ስንተሻል እያላት ነበር። እሱ ጆሮ ነው ያነሳባት እና መኪና ውስጥ ነው፣ በቃ ተረጋጊ ስንሄድ እናገኘዋለን ይላታል። መኪና ውስጥ ሄዳ ስታየው ግን ስልኳ የለም። ከዚያ እንግዲህ ጆሮ ደግሞ በቀደም ይህን ስራ ትሰራም ብሎ ከሀናባ ጋር በአሳር ነበር። ይቅርታ ያረጉለን ማለ ሁለተኛ፣ አሁን ደግሞ ሲያረጉ እንግዲህ ይህን ነገር አትፈጽም እየተባለ ይሄን ነገር እየፈጸመ ነውና፣ ይቅርታ ያደረጉለት አልፈለጉም ማለት ነው። ስልኩን እንግዲህ ምንድነው እሱ እስከዛሬ አላሳያቸውም። ለሷ ያሳይ ነበር፣ ለነሱ ያሳይ ነበር፣ ግን ለሀና አባት ደግሞ አላሳያቸውም፣ መስራቁ ማለት ነው። ከዚያ እንግዲህ መንገድ ላይ የሄዱ ምንድን ነው ከነዛ ሰዎች የሰረተው እስኪ ንገረኝ? ይሉታል የሀና አባት ማለት ነው። ግናገር ፈቃደኛ ነበረም ጆሮ ግን ግዴታ ተናገረ። ስልክ አውጥቶ ሰጠ ማለት ነው። ያን ስልክ እንግዲህ ምናሴ ከእናቱ ጋር መኪና ውስጥ ሆኖ ሄዶ ሊሰጣት ሰላም ሲል ያው የሚለምን የሚያስቸግር ነበር የመሰላት የምናሴ እናት ማለት ነው። ከዚያም በኋላ እንግዲህ ስልኩን አንስቶ ሲሰጣቸው ሲሰጣ ስለ ምናሴነት ስድብ ቀጠለች ማለት ነው። ሌባ፣ ትልቅ ሰው ሆነ ሌባ እያለች በጣም በላፊ ቃል ተናገረች ማለት ነው። ይሄን ሁሉ ሲሆን ግን ምናሴ ዝም ብሎ እንደዛ ስትናገር እስኪ ትልቅ ሰው ናቸው አክብሪ የሚሉትን ነገር እናደምጣቸው፣ መጀመሪያ የሚሉትን ነገር እናደምጣቸው እያለ ምናሴ ነበር። የልጅ ዋቂ ነው ምናሴ። ምናሴ በጣም መልካም ልጅ ነው ማለት በጣም መልካም ልጅ አርአያ የሚሆን ማለት ነው። እንግዲህ እሷ ስለተናደደች አንተ ከመቼ ወዲህ ነው ለሌቦቹ የቆምከው እያለች እሱን ምናሴ የሚሰደብ የነበረ ምናሴነት እንግዲህ ታስታይ ሄዳለች ማለት ነው። ከዚያ ከዚያ በኋላ እንግዲህ ሀኒ ቤት መጥተው ሲነጋገሩ በጣም ደነገጠች። ምክንያቱም እንትና ምናስ የሚለው ሰውየውን አልተረዳ ነው። ሰውየው ሌባ አይደለም፣ ምናልባት አጠገቡ ያለው የተቀመጠው ልጅ ይሆናል፣ እንጂ ሰውየው ትልቅስ ናቸው። ወግኝ ተቀምጠ ወ ብዙ ይገራሉ። ለምንድነው ትልቅ ሰው እንደዚ ምትሳደብ? እያለ ከእናት ጋር ሲጨቃጨቅ ሀና ሰምታ፣ ምናስ የለበት ምን ሆናችሁ ነው እያለች ጠየቀችው። አይ ምንም አይደለም ብሎ መለሰላም፣ ማለት ነው። እንግዲህ ሰላምና ደግሞ ሀኒ ያው አይስማሙም ምናሴን በር ቆርቆራ ሀልጋ ላንጥፍ ነው አለችው። እኔ ያነጠፈውን ችግር የለውም ቀላል እኮ ነው አላት። አይ ህ ስራና ስራያ ነው አንተ መንጥፍ የለብም ስራያ ነው። ትንሽም ሆነ ከበድም ስራዬን ሰርች ነው የሚከፈለች ስራያ ነው አለችው። ከዚያ በኋላ ሁለተኛ ደግሞ ሰላም ክላስ ቆረቆረችና ምን ፈለግሻ አለቻት? አይ ምንም አልፈለግኩም እንግዲህ ሀልጋሽ ለነጥፍ ነው አለቻት ልትሰርቂ ነው እንጂ ምን ሀልጋሽ ልታነጥፊ ነው እኔን አሸውጅ ምንና ግን እዛ ሸውጅ ሂጅና ብላ በጣም አመናጨቀቻት ግን እንደንዜ ለምንድን ነው ክፉ ምንሆኑ ምንድን ነው የዝን ያል ክፉ ሰላም ደግሞ በጣም ክፉ ናት በእውነት ስትናገር መጥፎ ነው እንዲሁም ደግሞ እንግዴ ከእናቷ ጋ ነበር የምተኛው እና የምናሴናት እንግዲህ ሰላምናት የጠፋችባትን ልጅ እያነሳሽ ሁን ጊዜ ታሳል ፎቶዋን እያየ ማለት ነው። አንቺም አሁንም እሷኑ እያደመሽ እየፈለግሽ ነው ብላ እንግዲህ ታኮርፋለች ማለት ነው። ሰላም እኛ ልጆች አይደለንም እያለች ታኮርፋታለች ማለት ነው። ያው እሷን ፎቶ ለምን እያየች ከዛሬ ስንት አመት በፊት ትሞት ተዲያና ታቄ ለምን ደስታ ላይ ነው የሰላም ምክንያት ማለት ነው። ደግሞ የሰላም እናት ልጅን ስለምትፈልጋት ብዙ መከራ ስላሳለፈችበት ልትታወታቸራችን ፎቶዋን እያየ ስነበር ማለት ነው። እንግዲህ በስተ መጨረሻም ከመጡ በኋላ ቤት ውስጥ ሀናና ሰላም እንዲሁም ደግሞ መናሴ ቁጭ ላሉ ማለት ነው። ቁጭ ካሉ በኋላ ሰላም እንግዲህ ብድግ ብላ ውሃ አምጭልኝ ስክትላታለች። አንቻታ መጪው ምን ዲላት ደግሞ ምናሴ ማለት ነው። ከዚህ ምግብ ላይ ኮና ለምዳንሽ መጣመጨው ሰራተኛ እንደፈለጉ ማዛት ይችላል ስትል ሰጥል እናቲቱም፣ ደሞ ዝም ብል ምናሴ አንተ እንደፈለገ ማዛት ይችላል ለቻለች። አንተ እንደዚህ ማለት ነው ህሌና ህሌና ምባል ነገር አለ። ምናሴ አሁን ከእነሱ በጣም የሚለይበት ነገር በጣም ያጅባል። ለሰራተኛ ያለው ክብር ለሰው ልጅ ያለው ክብር ለሰው ልጅ ያለው ርህሩህነት፣ አዛኝነት ሁሉ ነገሩ ማለት ነው እና እናቱም ደግሞ የሰላም ገድፋ ሀና እንትለ መናሴ እንግዲህ ለሰው ልጅ በጣም ክብር አለው ማለት ነው። የልጅ አዋቂ ነው ማሻላ በዚህ እድሜው እንደዚህ ያለ አስተሳሰብ መኖሩ በጣም ደስ የሚል ነው ማለት ነው። ሰላም እንግዲህ በብዙ ነገር ትንሽ ወጣ ያለች ናት። ግን ቢሆንም እናቱ ደግሞ ትናደዳለች። ወጣ ማለት ነው ሁሉ ነው ከምላሴ ጋር ያለ ስነ መግበር አንድ አይደለም። ግን ቢሆንም እንደዛው ሆነ። ደግሞ እናቱ ማስታፈስ ሲገባት ምላሴ የሚላትን ነገር እንደዚህ ትክ አይደለም ስትል ምላሴ ነው የምትናገረው ማለት ነው። ሰላም እንድትስተካከል አታስተካክላትም ማለት ነው። ዛሬ እንደዚህ አልተስተካከለች ነገር ደግሞ ዋጋ ታስከፍላለች አንዳንድ ጊዜ እራሳችንና ልጆቻችን እንትን ማለት ስነ ምግባር የሚይሱና የምሱን አነጻጸል እንስተካከል የምናደርገው ማለት ነው። እና ሰላም በባህሪው በጣም ወጣ ያልቸስ ወጣ ያለ እንግዲህ ምላሴ ደግሞ ለማስተካከል እየጣረ ነው። ግን ደግሞ እናቱም ስለምትተባበርበት አስቸጋሪ ነው። እንግዲህ በስተመጨረሻ ጆሮ ደግሞ የሀና እናት የሀና አባት

እኔ አባት አገኘሁ ብዬ ከሁሉም መጥፎ ነገር እየራኩ ነበር፣ እየተስተካከልኩ ነበር፣ አንተውን ከድሆኝ እያለ እያለቀሰ ነበር፣ ጆሮ ማለት ነው። ያው ስራው መጥፎ ስራ አይለቅም እንግዲህ በስተመጨረሻ አዝኖ ጎደና ላይ እንትን እያለ ደላላው መቷል፣ አግኝቶታል ማለት ነው። ደላላው እንግዲህ አስታርቃሀለሁ ብሎት በጣም ተደስቶ ከሀና እና በጋ አስታርቃሀለሁ ብሎት ተደስተ በጣም ማለት ነው። ሀና እንግዲህ ስራዋን እንደቀጠለች ናት፣ ግን ሰላም ጋር ምንም ሰላም ሊፈጥሩ አልተቻለም። በፊትም ተናግሮል ምናምን ሲል ሰራተኞች ሁሉ የምታወጣው የተነዘነዘ ይህ ሰላም ናት። እነ ሰላም ሰላምን ጸባዋን ከቻልሻት እዚህ ቤት ሌላ የሚያስችልሽ ነገር የለም ብሎ አስጠንቅቋን ነበር። ምናሴ ምናን ምናሴ በጣም ጥሩ ልጅ ነው ያለው አስተሳሰቡ ሁሉ ነገር ስለመግባሩ መግባሩ ማለት ነው። በጣም ደስ እና ለሰው ራእየ የሚሆን ነው ማለት ነው። እና እንግዲህ ሀንዬ ስራዋን እንደቀጠለች ናት። አሁን ደግሞ ለምናሴ የሚከታተለው ምናሴ የሚከታተለው ዶክተር ደግሞ አጥተዋል ማለት ነው። ዶክተሩን ደውሎ እናቱ ዶክተር አጥቻለሁ አንቺ ፈልጊ ብሏል ነበር እንግዲህ ሀኒ ደግሞ ከፍተኛ በውጤቷ ተመራቂና የስራ ልምድ እንዳላት አይታለች ማለት ነው። በዶክተርነት ያው ስራ ሽንቀጤ በዶክተርነት ግን አትቀጤም ብላ ነበር በቀደም። አሁን ደግሞ በጣም የምናሴና ስለምናሴ ዶክተር አታለች ተጨነቃሪ ማለት ነው። እንግዲህ እንደውም ፊቷ ዶክተር እስቲ ጓደኛ ካለሽ ሳለማንችን ፈልግ ያጣሁኝ እያለች ነበር አሁን ማረሰጣ ሃኒ ምናሴን ዶክተር ትሆናለች እየገምታለሁ ማለት ነው። እንግዲህ ውጤቷን አይታ ይሄ ሁሉ ውጤት እያለች ለምንድን ነው ሠራተኛ ሆንሽ ብዬሽ በቀደም ነግራት ነበር። አሁን ደግሞ እንግዲህ ዶክተር እንደሚያስፈልግ ያው ተጨናንቃለች ማለት ነው። ሃኒዬ እንግዲህ በትዕግስቷ እና ጎርሷ ጠንካራ እስከሆነች ድረስ ወደ ፊት ጥሩ ነገር ይገጥማታል ብለን እናስባለን። በጣም መልካም ልጅ ናት። ትዕግስቷ፣ ሁሉ ነገሯ፣ ጥንካሬዋ በእውነት ያንድን ሰው ጠንካራ የምታጎለበት ጠንካራ ልጅና ማንረቀው እንደስ የምጠ ልጅነት ትግስት አላት። በዛ የጠንካራ ናት። ምንም ቢናገሯት ሰላም እንኳን እንደዛ እየተናገረቻት ምንም ኸይር ነገር ነው የምትመልስላት ማለት ነው። እንደዚህ ያለ ትግስት በጣም ደስ ይላል፣ በጣም ያስከብራል።